ግለሰብ ጋር የራሱ የሆነ ግንኙነት አለው። እዛ ነው የሚመስለኝ። የሆነ ግን የደበቀው ሚስጥር ያለ ይመስለኛል። ለእኔም ለቤተሰቦቹም ያልነገረው እንግዲህ ተሙ አክስት ላይ ጉዶ ተገንቷል አደለም። በሽምግልናም ተለምኗል። በራሱ ጊዜ የሆነ የደበቀው ሚስጥር አለ የሚባል ሰው በህይወት ታሪክ መዝገብ ውስጥ እንደም እንደማይኖር እንግዲህ የጎዱ ገና ነው። ቤተሰብ ታዳምጡታላችሁ። በጣም አስቸጋሪ ነው። እንግዲህ የተሙ ህይወት ተበላሽቷል። እባክህ የእኔም ህይወት አታበለሻሸው። ሄድልኛ አጠገብ የዘወር በልያ ላይ ትገኛለች። በጣም አስደንጋጭ መረጃ ከማላውቀው ግለሰብ ደርሶኛል። ተሙ እንግዲህ የተሙ አክስት ተሙ የሚባል ሰው አላውቅም ብላ በር እየዘጋችበት ትገኛለች። ልጅቱ ልታመጥ ስትል ተይዛለች። ልቀቀን እያለች እየታገለችው ነው ያለችው እሱ ደግሞ አርፈሽ ቁጭ በይ ብሎ ይዟታል። እንግዲህ የተሙ ጉዳይ በጣም ከባድ እየሆነ ነው። ቤተሰብ ወይ ጎድ የሚያሳዝን ነገር ነው። ተሟቅቶለታል። እባክህን ሕይወቴን አታበላሸው እያለች እንግዲህ እየተማጸነችው ትገኛለች። እንግዲህ ያው ወንጀል ስለገባ አይወጣትም። ቢያንስ ቢያንስ ከአስር ዓመት እስከ አስራ አምስት ዓመት በትንሹ ሊታሰር ይችላል። እንደ ተሙን አታውትም። ከአስር ዓመት እስከ አስራ አምስት ዓመት ስለሚፈረድበት አታውትም እያለ ነው ሰውዬው። ጉድ ነው፣ ገና የማቀቃል እያለ በጣም እየሳቀ ይገኛል። እንግዲህ ቀድሞ የታየው ቪዲዮ ነው ይሄ። ቤተሰብ ደግሞ አሁን የሚታየውን አሰማችኋለሁ። ሙሉ ለሙሉ ራሱን ቀይሮ የአንድ የግል ባንክ ጥበቃ የነበረ ሰው ራሱን መርማሪ አስመስሎ ስለዚህ ማለት ነው እንግዲህ፣ ተመስገን ስለማያሰራቸው ችግር ውስጥ ፈተውታል ማለት ነው። ስለገባ አይወጣትም። መረጃ አንድ ግለሰብ ልኮልኛል። ከዚህ መረጃ ጋር አያይዞ ደግሞ አንዲት ግለሰብ በሴተኛ አዳሪ ህይወት ነፍስ የምትተዳደር ሴት ብዙ ነገር እንደምታውቅ፣ ብዙ ማስረጃ እንዳላትም አስረግጦ ያ ግለሰብ ነግሮኛል። ይህንን መረጃ እንዳየው በጣም ደንግጬ ከሚባሉ በላይ በጣም ራሴን እስከሰት ደረጃ ደርሼ ነበር። እኔ ብቻ ሳልሆን ባልደረቦቻችንም በጣም ኩሚ ያደረገ ያስደነገጠ ነገር ነበር ተመልካቾቻችን እንግዲህ አስደንጋጭ ሁኔታ ነው። የተላከለ ደብዳቤ እስኪ ነው በኋላ በሀያ አራት ሰዓት ውስጥ ለፍርድ ቤት መቅረብ መቻል ነበረበት። ግን ይሄ እየሰራ አይደለም፣ የት እንዳለ አናቅም። እንግዲህ ተመስገን እንዳይጠየቅ እንደገና ደግሞ ለህግ እንዳይቀርብ አድርገውታል። ዝም ብሎ እስር ቤት ውስጥ እንዲኖር በጣም ከባድ ነው። የሚሰሩ የህግ አካላቶች በቻሉት አቅም ብዙ ነገሮችን እየጣሩ ነው ያሉት፣ ግን ብዙ ወንጀለኞችን ለህግ ለፍት ያቀርብበት የነበረው ሚዲያችን ነው። ሚዲያችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ እንዲሁም ደግሞ ሀሳባችሁን ኮሚንት በማድረግ አብራችሁን እንድትሆኑ እንድታልዩልን እንድታልዩልን ተሙ አጣብቂኝ ውስጥ ገብቷል። አጣብቂኝ ውስጥ ከገባበት ለማውጣት ደግሞ በጣም ብዙ ነገር መስራት ይጠበቅባቸዋል መስራቱ ከዛ በተጨማሪ ደግሞ አንዳንድ የምታያቸው ነገሮች ካሉ ለእኔ መረጃ ነሰጭ ፈልጌ ነበር አይደለም በአንተ ስ የሰው የጸጥሎ ተገብቶ ዲጂታሊሽን ለማቅኑ ናምን ይባላል አውቃለሁ እንዴት ብለሽ እዚህ ህይወት እንደምወጪ ደግሞ እንዳንድ ነገር እንመካከራ ስላት፣ ተታባክ ምናገባ እያለች ነው እንግዲህ ትገኛለች። ያው ደብዳቤው ለተሞች ተጻፈለት ደብዳቤ እንደጠቆመው ነው የሄደው። እሱ ማለት ነው ማስተካከል እንዳለብን ይገባኛል። ከእንደዚህ አይነት ህይወት በተሻለ ደረጃ ባለ ህይወት መኖር ብዙ ነገሮች ማድረግ ይቻላል። ይህ ልጅቱ ለማውራት አበደን ፍቃደኛ አይደለችም ማለት ነው። የእሱን ህይወት ተበላሽቷል። ይህን ህይወት እንዳይበላሽ እያለኝ ነው እንግዲህ። ገንዘብ እየሰጣት ይገኛል። የተሙ መረጃ ለማግኘት ለእሷ ገንዘብ መስጠት ነበረበት። እንደሆነ ከኔ ጋ የአንድ ቀን ቆይታ እንድታረጊ እፈልጋለሁ። ያ ማለት ብሳትሽን አልሻማ ከኔ ጋ የሚስማማ ትክክለኛ ነገር ያለብሽን ሁኔታዎች ምትነግሪኝ ከሆነ ያሽን ፈጽምንችላለው። ከዛ ተጨማሪ ደግሞ ነገ ከነገ ወዲያ መጠን ያለባቸውን ችግር ለመስት እንሞክራለን። እንግዲህ ገንዘቡን ሲያሳጊያት ምን ትፈልጋለ? ከኔ ምንድነው የምፈልገው? ስትለው ያው እንግዲህ መረጃ ነው የምፈልገው አላት ማለት ነው። ገንዘቡን ደግሞ ቀማትና እና ሀኪሱ ከተተው። ምክንያቱም ከኔ ጋር ቆይትሽ ይህ መረጃ ስሰጪ ይህን ገንዘብ ምሰጥሽ ብሎ ሀኪሱ ጨምሮታል ማለት ነው። በቀጥታ ስለተሟል ጠየቃትም። ልጁ የጠየቃት እንግዲህ ልጅቱ ሴተኛ ዳሪ ስለሆነች ስለሴተኛ ዳሪ እንዴት እንደምትወጡ እንዴት ኅብረተሰቡን ወደ ስራ እንዲሰማራ እናንተ ጋር ጊዜውን የሚያባክነውን ህዝብ ወደ ስራ እንዲሰማር እንዲሰማራ ለልማት እንዲሁን ነው ሲላት እሺ ብላ ተስማምታለች። እንግዲህ የተሙን ነገር ሲነግራት ግን ትቀየራለች ማለት ነው። መጀመሪያ እንዳሰማኋቸው ይህ ለመንደርደሪያ ያክል የራሷን ህይወት እየጠየቃት እሷም እያስረዳቸው አብረው ቆይተዋል። እያንጋጅን ነገር ያደረጉት አንቺን ለማውራት ነው። ምንም አይነት ክፍያ አይፈጸምልሽም። ከዛ በተጨማሪ የትኛውም ስለ እሷ ህይወት ካወራት በኋላ ገንዘብ እሰጥሻለሁ ካላት በኋላ ገንዘቡም አይሰጥሽም። ስለተመስገን ተርበት ይገኛል። ስለዚህ ወደዚህ

አሁን ማክስቱ ጋር ሄዴን ያደለሁም፣ እባክህ ህይወቴን አታበት ራሸው እያለች ነው እንግዲህ። አንቄ ገልሻለሁ ስላላት ደግሞ ተጨንቃለኝ። ሁለቴ ሦስቴ ለማምለጥ ሞክራለች። ከአስጨነቋት በኋላ አንዳንድ መረጃዎች ሰጥታለ የሴተኛ ዛሬቱ እንግዲህ ወደ ተሙ አክስት መረጃዋ አምርቷል ማለት ነው አክስቲቱ። ከሱ በላይ ምንም የሚከብድ ነገር የለም ከጎረቤትም ጋር አታነካካኝ እባክህን ተወኛ፣ ላቅም እያሉ ይገኛሉ። ጎረቤቶቼ ጋር አታነካካኝ ስላለችው ማታወሪኝ ከሆነ ጎረቤት ሂጄ እነግራቸዋለሁ፣ አወጣጣቸዋለሁ፣ ምንድን ነው ነገሩ እያላት ይገኛል። እሷ ስለ ጎረቤቶቿ ሲጠርቡበት እባክህ ልጄ ተለመነኝ፣ እስኪ ቁጭ በልና እናውራ እያለችው ነው ግለሰብና እርሱም እንዳለው እያንዳንዱን ነገር ገልጽ አድርገው ካልነገሩኝ እኔ ስለምትለው ሁሉ ለምነና ዘክረናል። እንዲህ ያለ ራሱ ነው። ታዲያ ኔ እንግዲህ ተሞ የደበቀው ሚስጥር አለ። በሽማግሌም ተለምኖ ነበር። በብዙ ነገር ተደርጎ ነበር። ግን የደበቀው ሚስጥር ስላለ ስላለን ብሏል፣ እያለች ነው። አክስቶ ደግሞ በራሱ ጦስ ነው የገባው እያለች ነው። እስቲ እንግዲህ ምን እያለች እንደሆነ እናያት። ስለኛ ሳስበው ከዛ ሱ እንዲያቆም ነገር ይዋል እንግዲህ ታሙ የያዘውን ጉዳይ ተው በይ ዋሉኝ ነው የምትለው። ጋጋሚ እነዛ ሰዎች አሁንም እኔ ነው ጠይቀው እንደነገርኩት ነግላቸው አለ በጥም ስጥሮ ነው የሚያውቀው ጠበቃው ነው ምንም አውቀው የለም እያለች ነው። ለምን ሌላ ቦታ ነው ምናምን የምትሉትን ጉድግን አሁን ከአንተ ነው የምሰማው። ይህ ተሞን እንዴት ታሰረ ነው ማቀው፣ የትም እንደሄድ አላውቅም እያለች አክስቲቱ፣ ብዙ መረጃ ልሰጣቸው አልቻለች። ከዛ በኋላ ግን ተመልሸ ማልሄድኩን የት ይውሰዱት የት ያው የሚከታተሉት ቤተሰቦቹም ስላሉ ብዙም አልተጠቀሙም። ከዛ እንግዲህ ከመንግስት ጋር የሚያነካካ ነገር ነው የያዘው ሚስጥር፣ ተሙ ስለዚህ በደፈናው ተው ይህም ሚስጥር አርፈህ ቁጭ በል ብየዋለው ነው የምትለው አክስቱ። ለቤተሰቦቹ እየጎዳህ ነው፣ አንተንም እየጎዳህ ነው ስለዚህ እባክህን መለስ ብላስተውልና መተው ከተሙ ጠበቃ ላይ ነው እንጂ ጠላይ ጠበቃው ነው። ብዙ ነገሩን ነው የሚነግረው ለጠበቃው ደውይለት እያላት ነው። ጠበቃው ምን ይል ይሆን እንግዲህ? ጠበቃው የተለያዩ ምክንያቶችን እየሰጠ መገናኘት አይፈልግም ማለት ምክንያቱም ከበድ ያለ ነገር ነው ቤተሰብ

እንግዲህ የተማ ክስት ከጠበቃው ጋር እየደወለች ትገኛለች። በሰላም ነው እንደላገኘች ሊሆን አሁን ወደ ፍርድ ቤት ቀጠሮ ስላለኝ ወደ ፍርድ ቤት እየሄድኩ ነበር። እባክህን፣ እባክህን ሳታገኘኝ ፍርድ ቤት አትስማ፣ ስለተሙ ወሳኝ ጉዳይ ማስረጃ እንግዲህ የተሙ ክስት ያው እንግዲህ ጠበቃው ጋር እንገናኝ ብላ ቀጥረዋለች። ጠበቃው ምን ሊሆን ቤተሰብ እንግዲህ ጠበቃ ጥብቅ ነው ታውቃላችሁ። መረጃ ሊያወጣ አይችልም። እንግዲህ ተሞን ጌታ ይርዳው። የብዙ ሰዎችንም አብሷል አለ ነው እንግዲህ